ሰላም ጤና ይስጥልኝ። ክቡራትና ክቡራን ስንታየው አስፋው ነኝ ከቪኦኬኤም ቮይስ ኦፍ ኮሪያ ሚዲያ። ክቡራትና ክቡራን ዛሬ አንዳንድ ኢንፎርሜሽኖች መረጃዎች ለመንገር ያክል ነው። በኮሪያ ዛሬ ጁን ስሪ 2025 ማለት ነው፣ የምርጫ ቀን ነው። ብዙ ሰምታችኋል እንደምታውቁት ከዚህ በፊት ከነበረው ፕሬዚደንት ጋር ተያይዞ ከማርሻሎ ሕግ ጋር ተያይዞ ያው ከስልጣን ከተነሱ በኋላ በተቀመጠው ገደብ መሰረት ዛሬ የምርጫ ቀን ተወስኖ ምርጫው እየተካሄደ ነው። ስለዚህ በመጀመሪያ እነዚህ ዋነኛ የሚባሉት ተወዳዳሪዎች እነማን ናቸው የሚለውን የተወሰነ ሃይላይት እሰጣቸዋለሁ። ከዛም ቀጥለን ደግሞ ኦልሬዲ አሁን ከጥቂት ሰዓት በኋላ አናውንስ ይደረጋል። ፕሬዚደንቱ ማለት ነው። ፕሬዚደንቱ አናውንስ ይደረጋል ከነገ ጀምሮ ስራ ይጀምራል ማለት ነው። ስለዚህ ዛሬ ከጠዋት ከጠዋቱ ጀምሮ ምርጫው ሲካሄድ ነበር። አሁን ኦልሬዲ ስምንት ሰዓት ፒኤም ላይ ኦልሬዲ ያልቃል ይጠናቀቃል። እና የተወሰነ ሃይላይት ልስጣችሁ። ያው እንደምታውቁት የቀድሞው ፕሬዚዳንት ዩንሱክ ከማርሻል ሎ አንጻር ያንን ሲያደርጉ ከስልጣን ተነስተዋል። ግን ዋና ዋና ስ ከአነሳን ላይ ቀር ተወዳዳሪዎቹ እነማን ናቸው? የተወሰነ ኢንፎርሜሽን ልስጣችሁ። ፕሬዚደንት ዩንሱክ ኢምፒችድ ባይ ዘ ናሽናል አሴምብሊ ነው ኢምፒችድ የተደረጉት ዴሴምበር 2024 ፎር ዲክሌሪንግ ማርሻል ሎ ማርሻል ሎ ከማወጃቸው አንጻር ኢትሙቭ ዛትሊድ ዋይድ ስፕሪድ ፕሮቴስት ንድ ፖለቲካል ተርሞይል ፕሮቴስት ተካሄደው ነው እንትን ያሉት ኮንስቲቱሽናል ኮርት አፒል ኢምፒችመንት ን አፕሪል አፕሪል 2025 ነበር ኢምፒችመንቱ የተደረገው። ኔሴሴቲንግ ኒው ፕሬዚደንት ኢሌክሽን ዊን ስክስቲን ደይስ ልክ ከተደረገ በኋላ ከስልሳ ቀናት በኋላ ደግሞ አዲስ ፕሬዚደንት ምርጫ እንደሚካሄድ ያው ስኬጁሉ ወጣ። ማንዴትድ ባይ ዘ ሳውስ ኮሪያን ኮንስቲቱሽን ስለዚህ በኮሪያ ኮንስቲትዩሽን ወይም ህገ መንግስት መሰረት ይሄ ነገር ተቀምጧል ማለት ነው። ስለዚህ የሆነ ነገር ቢፈጠር ወይም ፕሬዚደንቱ በሆነ ምክንያት ከስልጣን ቢነሳ በሁለት ወር ውስጥ አዲስ የፕሬዚደንት ሹመት ይካሄዳል በሚል በህገ መንግስቱ የተቀመጠ ሐሳብ ስላለ በዛ መሰረት ነው ነገሮች እየሄዱ የነበረው። ስለዚህ ኢሌክሽን ዴዩ ለዛሬ ለጁን ሶስት 2025 ወስኖ በዛ መሰረት እየተካሄደ ነው አዝ ኦፍ ዘ ሌተስት ሪፖርት ቮተርስ ተርን ተርን አውት አዝ ሪች ወደ 738 ነው። አጠቃላይ ከህዝቡ ወደ 738 የሚሆኑ መራጮች ኦልሬዲ የምርጫውን ፕሮሰስ አጠቃላይ የሆነውን ነገር ፈጽመዋል ማለት ነው። ሪዛልት አሁኑኑ ይታወቃል። እነማን ናቸው በዋነኛነት ወደ ስድስት ነበሩ። ነገር ግን ሜይን ካንዲዴተርስ የሚባሉት ዋና ዋና እጮች የሆኑት ሶስቱ ናቸው እና ሶስቱን ነው ማስተዋወቃችሁ። የመጀመሪያው ሊጄ ማዮንግ ይባላል ከዲሞክራቲክ ፓርቲ። ስለዚህ በዋነኛነት የሚወዳደሩት ፓርቲዎች ዲሞክራቲክ ፓርቲ ይወዳደራል፣ ፒፕልስ ፓወር ፓርቲ ይወዳደራል፣ ከዛም አልፎ ደግሞ የሪፎርም ፓርቲ የሚባል ሶስቱ ነው የሚወዳደሩት። ስለዚህ ከዲሞክራቲክ ፓርቲ አንፃር ሊጂ ሚዮንግ ይባላሉ። ፎርመር ሊደር ኦፍ ዲሞክራቲክ ፓርቲ የዲሞክራቲክ ፓርቲ መሪ ናቸው፣ የቀድሞ መሪ ናቸው። ሊኢዝ ኤ ሌበራል ካንዲዴት ነው፣ ሌበራል ካንዲዴት እጩ ናቸው። አድቮኬቲንግ ፎር ግሬተር ኢኮኖሚክ ኢኳሊቲ ስለዚህ ትልቅ ኢኮኖሚ በኢኮኖሚ ላይ ለመስራት ኮሪያን የበለጠ ወደፊት ለመውሰድ እንደዚህም በመሳሰሉት ዙሪያ ነው ሞተዋቸው የነበረው ንድ ዋርመር ሪሌሽንስ ዊዝ ኖርዝ ኮሪያ ከኖርዝ ኮሪያ ጋር ዋርም የሆነ ሪሌሽንሽፕ ይኖረናል በሚል ነው ያስቀመጡት። ሃዝ ቢን ሊዲንግ ኢን ፕሪኢሌክሽን ፖልስ ኤንዲስ ኮንሲደርድ ዘ ፍሮንት ራነር አብላጫ ግምት ተሰጥቷቸዋል። ስለዚህ ከፊት ይመራሉ ተብለው ወይም በነገ ሁለት የኮሪያ ፕሬዚደንት ይሆናሉ ተብለው የሚጠበቁት ሌጂ ሚዩንግ ናቸው። የዲሞክራቲክ ፓርቲ ማለት ነው። ሁለተኛው ኪም ሙን ሱ ይባላሉ ከፒፕልስ ፓወር

ለእጩ ሆነው ከፓርቲው የታጩት ማለት ነው እንዲወዳደሩ። ሶስተኛው ከሜን ካንዲዴቶች መካከል ልነግራችሁ የምፈልገው ሊጁን ሲዩክ ይባላሉ። እሳቸው ደግሞ የሪፎርም ፓርቲ ናቸው። ኤ ፎርመር ሊደር ኦፍ ዘ ፒፕልስ ፓወር ፓርቲ በፊት ፒፕልስ ፓወር ፓርቲ ላይ ነው የነበሩት ከዛ በኋላ ነው የሪፎርም ፓርቲን መስርተው እንትን ያሉት እና እንዲሁም የመጀመሪያው የዲሞክራቲክ ፓርቲ በጣም ከፍተኛ ያው ግምቱ በጣም ወደዛች ወደሳቸው ተሰጥቶ ስለነበረ የፒፕልስ ፓወር ፓርቲ አንድ እንዲሆኑ ወይም ሁለቱ አብረው ለመወዳደር ጥሪ አድርገውላቸው ነበር ለሪፎርም ፓርቲ ግን፣ ሰሞኑን የነበሩትም ዜናዎችን ስንከታተል ሳይ ስልኩንም አልመለሱም። በራሳቸው ነው ሊወዳደሩ የፈለጉት። ስለዚህ ሶስተኛው ካንዲዴት ሊጁን ሲዩክ ይባላሉ ከሪፎርም ፓርቲ የፎርመር ሊደር ኦፍ ዘ ፒፕል ፓወር ፓርቲ ብያሉ ራኒንግ አ አን ኢንዲፐንደንት ካንዲዴት እንደ ገለልተኛ ሆነው ነው ውድድሩን የሚያካሄዱት። አንደ ዘ ሪፎርም ፓርቲ ባነር፣ ስለዚህ ሪፎርም ፓርቲን ወክለው ነው ውድድሩን የሚያደርጉት። ስለ ኤሌክሽን ኢሹዎች የተወሰነ ነገር ማንሳት ቢቻል ማርሻል ሎ ክራይሲስ ነው ይሄንን ያመጣው። ዘ ኤሌክሽንሲን አ ሪፈረንደም ኦን ፕሬዚደንት ጁንስ

ትልቅም ሀገር ያደገች ሀገር ብትሆን ከኢኮኖሚ ጋር ተያይዘው የበለጠ ስራ ለመስራት ነው እንቅስቃሴ የሚደረገው። ኢኮኖሚክ ኢኒኳሊቲ የበለጠ ለማስፈን የአውሲንግ ኢሹ አንኢምፕሎይመንት ኢሹ ቢኖር የመሳሰሉትን ሶርቭ ለማድረግ እነዚህ አንዱ የትም ሀገር ላይ የሚደረጉ ውድድር ላይ የሚቀርቡ ሀሳቦች ናቸው። ከፎሬን ፖሊሲም አንጻር ካንዲዴት ፖዚሽን ኦን ኖርዝ ኮሪያ ሪሌሽን ዊዝ ቻይና አርኪ ቶፒክስ ኦፍ ዩ ዲቤቶች ነበራቸው። ከዚህ ጋር ከኖርዝ ኮሪያ ያለ እንቅስቃሴ ከቻይና ጋር ያለ አጠቃላይ ከአሜሪካ ጋር ከመሳሰሉት ጋር ያለ እንቅስቃሴን ከሱ ጋር ምን ይላሉ የሚለውን ነገር እንደምታውቁት ኮሪያ ወደ ከዓለም ኢኮኖሚ ስናይ ኢቨን የ2025 ሪፖርትንም ስናይ በከፍተኛ ሌቭል የምትገኝ አገር ነች። የሪጅናል ኤንድ ኢንተርናሽናል ኢምፕሊኬሽን ምን ይመስላል የሚባሉ ስቴፖች አሉ። ሶ በአጭሩ ምርጫው እየተካሄደ ነው። ሶ የመጀመሪያው ሃይላይት ይህን ያህል ከሰጧችሁ በቀጣይ ደግሞ እንዲህ ካልኳችሁ ከዘረዘርኳችሁ ሰዎች መካከል ማን ዊን ያደርጋና ነገ ጠዋት ደግሞ ቢሮ ውስጥ ማን ይገባል የሚለውን ነገር እናያለን። ይህን ሃይላይት ልስጣችሁ ብዬ ነው። እናመሰግናለን። እስጋ